አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የኢትዮ ቤተሰቦች፣ እንዴት ናቸው? ደህና ናቸው? ወይኔ ሰላም ነኝ። ሁላችሁንም ሰላም ብያለሁ። ውድ አገሬ ልጅ በያላችሁበት፣ አላህ ይጠብቃችሁ። ዛሬ የላቸው መጣሁት፣ የአስማ ቢንት አቡበክር ራዲዮነ የህይወት ታሪክ ነው ማለት ነው። ከአክስቷ አይሻ እና ከእናቷ አስማ የበለጡ ረጉር ሴቶች እስካሁን አላየሁም።

ለሀቅ በነበረው ቀናዓትና ጥንካሬ እጅግ የታወቀ ሰው ነበረ። አስማ ራዲአላሁ አን እስላምን ለመጀመሪያ ጊዜ ተተቀበሉ ሙስሊሞች ጋር ተው ትመደባለች። ወደ እስላም ለመግባት ወንዶች እና ሴቶች ጨምረው አስራ ሰባት ሰዎች ብቻ ናቸው የሚቀድሟት። አስማ ረዲላሁአን የነቢይ صለ አላሁ አለይሂ ወሰለም የመዲና ጉዞ እቅድ ሚስጢር በነበራቸው ዝግጅት ምክንያት የጉዞ ሚስጢራቸውን በከፍተኛ ደረጃ የተጠበቀ ነበረ። በስታቸው በስንንታቸው ምሽት አስማ ረዲላሁ አን በአንድ እንዲያገለግል ምግብና በሁለት ከረጢቶች ውሀ ሞላች። ለከረጢቶቹ መቋጠር ያገመድ በማ በማምጣቷ የወገቧን መቀነት ኒታቅ ፈታች። አባቷ አቡበክር ረዲየላሁ አን ሁለት እንዴት ተሰጠው ነገሯት። ነቢዩ ሰለላሁ ዐለይሂ ወሰለም ተግንባር አደነቁ። በዚህ ምግባር ነበር ባለሁለት መቀነቷን ዛት አንተ ኒታ ቀይን በመባል የታወቀችው

ተመሳሳይ ይበረታታ ወደ መዲና ጉዞ ተነሳች። በመዲና ዳርቻ ላይ ከምትገኝ ቁባ ከምትባል ስፍራ እንደደረሰች አብዱላህ የተባለ ወንድ ልጅ ወለደች። የልጇ መወለድ ታሪካዊነት ስለነበረው በሙስሊሞች ዘንድ በተክ ቢርና ተሕሊል የገለጽ ደስታ ፈጠረ። አስማ አስማ በመልካም ስነ ምግባሯ እና በልብ ብርሃንነቷ በዘመኑ የታወቁ ሴቶች ነበረች። አርሐራውያን በተመለከተ ልጅ አብዱላህ በአንድ ወቅት እንዲህ ሲል የአማኝነት ቃሉን ገለጸላት። ከአክስቴ ከአይሻና ከእናቴ ከአስማ የበለጠ ረሓጎ ሴት እስካሁን ድረስ አላየሁም። የሁለቱ ሴቶች ረሀ የተለየ ገጽታ ነበረው። አክስቴ በቂ የመሰላትን ያህል ማጠራቀሟን ካረጋገጠች በኋላ ለችግረኞች ታካፍላቸዋለች። እናቴ በበኩሏም ለነገ የሚል ሀሳብ የላትም። እጇ ላይ የገባውን ሁሉም ወዲያውኑ ለተቸገረ ትለግሳለች። የአስማ ረዲየላሁ አንሃ ልህምምነት እጅግ የሚያስደንቅ ነው። ለቤተሰቦቿ አን እንዲት ነገር ላይ ተው ስድስት ሺህ ድርሃም የሚቀልጥ ንብረታቸውን ጠረቅ ይጋቡ ነበር። ወደ መዲና የተጓዛቸው በዚህ ጊዜ ሙሽሪክ የነበረው የአቡበክር አባት አቡ ቁሓፊ የልጃቸውን ወደ መዲና መጓዝ እንደሰሙ ቤታቸው ድረስ በመሄድ አስማ ረዲ አላሁ አን እንዲህ አሏት። ካለ ገንዘብ ትታሽኝ እንዲ ሄድ ሸረ ገጠኛ ነኝ። አስማም ረዲ አላሁ አን አይደለም፣ አያቴ ሆይ አባት የበቂ ገንዘብ ትቶልን ነው የሄደው ስትል መለሰችላቸው። ጥቂት ገንዘብ መስጠት ጠጥሮን በገንዘብ ማስቀመጫ ትንሽ ሳጥን ውስጥ አኖረችው። በጨረቅ አሸፈነችላቸው። በኋላ ዓይን ሲውር አያት በእጃቸው እንዲያሰሱ በማድረግ አየ ምን ያህል ገንዘብ አባቴ ትቶ እንዲሄድ ያለቻቸው አስማ ረዲየላሁ ዐንሃ ይህንን ስትል የተጠቀማቸው ሙሽሪኩ አያቷ ገንዘብ የላቸውም በሚል ከእኔ ወሰደው እንዲሉ በማስጋት ሲሆን፣ ከራሳቸው መውሰዱን የጠላችበት ምክንያት ምንም እንኳ አያቷ ቢሆን ከሙሽሪኳ አጋር ሰው እርዳታ መቀበል እስላማዊ ሰብአዊን እንደማዋረድ ስለ ቆጠረችው ነው። አስማ ረዲየላሁ አን በእናቷ ላይ ተመሳሳይ አቋም አስማ ረዲየላሁ አን በእናቷ ላይ ተመሳሳይ አቋም ነበራት። ክብሯንና አማኗን ለድርድር የማቀርበው ዝንባሌ በጭራሽ አልታየውም። በቅድም እስላማዊ ከአባቷ ጋር መጣች ኢስላምን ያልተቀበለችው እናቷ ወደ እርሱ ስትመጣ ረዲ ላሁ አን አስቀዲማ ለእናቷ የመግባት ፍቃድ አልሰጠችም። ያመጣችውን ስጦታ አልተቀበለችም። አንዲት ሰው ወደ አይሻ ረዲ ላሁ አን በመላክ መው መወሰድ ስለሚገባው ረጅም ከነብዩ ረዥም ከነብዩ ስለ ላሁ አለይህ ወሰለም ጠይቆ እንዲመጣ አደረገች። ነቢዩ ስለ ላሁ አለይህ ወሰለም እናቷ ወደ ቤት እንዴት አስገባ ስጦታዋን እንዲትቀበል አዘዟት።

የሚከለክላቸውን ከዚህ ከሃይማኖት ከተጋደሏቸው ከቤተሰቦቻቸው ካወጧቸው እናንተንም በማውጣት ላይ ከረዱ ከሀይዲዎችን እንዴት ወዳጃቸውን ብቻ ነው። አስማ ረዲአላሁ አን ለበረካ ሙስሊሞች የመጀመሪያውን የመዲና ኑሮ ቀለል አልነበረም። ባሏ ችግረኛ ነበር። ቀድሞ ሲል ከገዛው ፈረስ በስተቀር አንድም ሀብት አልነበረውም። ያንን ጊዜ አስማ ረዲየላሁ አንሃ እንደሚከተለው ትገልጸዋለች። ለፈረቱ ድርቆሽና ውሃ ከሰጠሁት በኋላ የሰውነቱ እንዲ ጽዳትና ንጽሕና ጠብቅለታለሁ ዱቄት ፈጭቼም እጋግራለሁ

18 ኪሎ ያህል ይርቃል። አስማ ረዲየላሁ አንተንካ ጥንቃቄ ታታሪ ጥንቃቃ ታታሪ ሴት ነበረች። ችግራቸውን ቀስ በቀስ እስኪ ወግድላቸው ድረስም በቀስ ከሶሃቦች ሁሉ እጅግ የታወቀ ባለጸጋ ሆነ። ሀብታም ማገኘታቸውን አስማ ረዲየላሁ አና ቀጠልያ ኑሮ እንዲተከተል አላረጋገጠም። እንደወትሮው ሁሉ በእመና ላይ የጸና ሴት ነበረች። አንድ ወቅት ልጇም ሙንዚር ዋጋው ወዴት ከሆነ ክርት የተሰራ ድንቅ ቀሚስ ከኢራቅ ላከላት። በጊዜው አይነ ስውር የነበረችው አስማ ረዲየላሁ ዐንሃ ቀሚሱን ዲያብሳ ድንቅነቱን በተረዳችው ጊዜ ከፍተኛ ሀዘን ተሰማት። ለመልእክተኛውም ሶለላሁ ዐለይሂ ወሰለም ይህንን ለእኔ የሚገባ አይደለም እና ወደ እርሱ መልስለት ስትል አዘዘችው። ሙንዚህ በሁኔታውም ተበሳጨ። እማማ እውነት የሚያሳይ ቀሚስ አይደለም ሲል ገለጿል። እርሷም በቁጣ የሰውነትን መልክ የሚያሳይ ሊሆን ይችላል ነገር ግን ጠባብ ስለሆነ የሰውነት ቅርጥ ያሳያል ስትል መለሰችለት። አልሙንዚር የእናቱን አለመስማማት እንደረጋገጠ ከእርሷ ፍቃድ ጋር የሚሄድ ሌላ ቀሚስ ገዛላት። የአስማ ረዲየላሁ አንሃ የኢማን ጥንካሬ የሚያሳየው ከላይ የጠቀሱትን ገጠመኞች በቀላሉ ሲረሳ ይችላል። ይህንን ነገር ግን ከልጇ ከአብዱላህ ረዲየላሁ አንሁ ለመጨረሻ ጊዜ በተገ ነኙበት ወቅት ያሳያል ችው ጥንቅ አስተዋይነት፣ ታጋሽነት ታጋሽነትና የኢማን ጥንካሬ ከቀደሙ ሙስሊሙ ታሪክ ውስጥ የሚዘ